ብርጋዴር ጀኔራል ተፈራ ማሞ ዛሬም ጦሩን ከፊት እየመራም እያደራጀም፣ የአንድነት ጎጆውን እየቀለሰም ከሕዝብ ጎን እንደተሰለፈ በክብርና በግርማ ሞገስ አለ። ጤና ይስጥልን። ይህ የፋኖ ነው ድምጽ ነው። ወደ አማራ ተመልካቾቻችን፣ የአማራ ፋኖ ብሔራው ኃይል የደቡብ አማራ ቀጠና አሳምነው እዝ ሁለተኛ ኮር መመስረቱን ተከትሎ የአማራ ፋኖን ከፊት አውራሪ ሆነው ከሚመሩት መካከል አንዱ የሆነው ብርጋዴር ጀኔራል ተፈራ ማሞ በዚህ የኮር ምስረታ ወቅት ተገኝቶ ድንቅ የማነቃቂያ ንግግሮችን አድርጓል። የቀድሞ ከሰም ክፍለ ጦር በትላንትና ሁለት ጥቅምት 30 በይፋ ወደ ኮር ማደጉን ተከትሎ በውስጡ ግዙፍ ሰራዊት ገንብቷል። ከሰም ክፍለ ጦር አደረጃጀቱን ወደ ኮር እንዲያሳድግም አድርጓል። ኮሩ በስሩ ነበልባል ክፍለ ጦር፣ ኃይለማርያም ማሞ ክፍለ ጦር፣ ቡልጋ ክፍለ ጦር እንዲሁም ሻምበል ፈንታ ቀጠናና የረር ብርጌዶችን በማቀፍ የደቡብ አማራ ቀጠና አሳምነው እዝ ሁለተኛ ኮር ሆኖ ተመስርቷል። በምስረታ ስነስርዓቱ ታዲያ የአፋ ባህር ሴንትራል ኮማንድ አባል ጀኔራል ተፈራ ማሞ እንዲሁም የሴንትራል ኮማንድ አባል ብቻ ሳይሆን የደቡብ አማራ ቀጠና አሳምነው እዝ ስራ አስፈጻሚ አባል ረዳት ፕሮፌሰር ማርካው መንግስቴ የአፋ ባህር ደቡብ አማራ ቀጠና አሳምነው እዝ ጽህፈት ቤት ኃላፊ አርበኛ ዳግም እንዲሁም የእዙ ህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ እድሪስ እና የእዙ ምክትል ወታደር አዛዥ አርበኛ አምሳለቀ ካሳ በወቅቱ ተገኝተው የኮሩን ምስረታ እውን አድርገዋል። ወዳማሽ ተመልካቾቻችን፣ ዓለም አቀፍ ፋኖ ሚዲያ በስፍራው ተገኝቶም ብርጋዴር ጀነራል ተፈራ ማሞ ያደረጉትን የማነቃቂያ ንግግርና የኮር ምስረታ ዕለትን በተመለከተን በቪዲዮ የተዘጋጀ ልዩ ጥንቅር ወደ እናንተ የምናደርስ ይሆናል። ፕሮግራሙን የመራሁላችሁ ወንዳለ ቢክስ ነኝ። ቀጣዩን የጀነራል ተፈራ ማሞን መልእክት እንድትከታተሉ በአክብሮት ጋብዘናችኋል። የጦሩ ፊት አውራሪ ዛሬም እንደደመቀ በግርማ ሞገስ አለ፣ ብርጋዴር ጀነራል ተፈራ ማሞ ይቀጥላል። እሺ፣ እዚህ ዝግጅታችሁ በመገኘቴ የተሰማኝ ደስታ ከፍተኛ ነው። ምክንያቱም አንድ ወቅት ላይ የንብልባል ብርጌድ አንድ ዝግጅት ላይ ተገኝቼ ነበር። ያን ቃል ነው የተገበራችሁት። ባሳለፋችሁት የሁለት ዓመት የትግል አመት ወጥታችሁ ወርዳችሁ ተደጋጋሚ ከጥላት ጋር ፍትኪያ አድርጋችሁ ዛሬ በእናንተ ኃይልና ጥረት ኮር ለመመስረት በቅታችኋል። ንብልባል ብርጌድ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 የሚል እንቅስቃሴ ተጀመረ። ይኸው በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ። በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር የሚል ውሳኔ ደረሱ። በውሳኔያቸው መሰረት ዛሬ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 ምንሊክ ዕዝ የዚህ አደረጃጀት ውጤት ነው። አሳመነው ዕዝ የዚህ አደረጃጀት ውጤት ነው። በላይ ዘለቀ ዕዝ የዚህ አደረጃጀት ውጤት ነው። ቴድሮስ ዕዝ የዚህ አደረጃጀት ውጤት ነው። ወለጋ ያለ ዲዛሞ ዕዝ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ፣ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነጻነት መታገል ምንጊዜም ተፈላጊ ነው። ስለዚህ አሁን በአጭር ጊዜ የጠራ ነገር ተይዟል። ይሄ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት፣ በሌለበት በማንኖርበት ኢትዮጵያ እያለ የምናደርገው መሆን የለበትም። ኢትዮጵያ አገራችን ናት፣ አንጠላትም። ግን በመላ ኢትዮጵያ ይሄ ህዝብ እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርነበት። ይህ አደረጃጀት የዛ ውጤት ነው። ይሄ ውጤትም አገዛዙ አሁን በእነዚህ አብዛኛው አማራ በሚኖርባቸው አስራ ሁለት እዝ አሰልፎ ብልጽግና አስራ አንድ ዛ አለው ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ ዋለ። አስራ ሁለትን እዝ ነው እየተጠራመሰ ያለ። ይህን እዝ ግን እስከሚያቆለውለው ድረስ እስከሚያቆለውለው ድረስ እየተመታ መሆኑን ሁልጊዜ ከምሰሩት የምታዩት፣ በየጊዜው ይማረካል። በየጊዜው በየጊዜው እጅ ሰጣኝ። ሁልጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። ይሄ ደግሞ የእናንተና የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው ለሱ አይደለም። ይሄ በምንድን ነው የተገኘው? በመደራጀት ነው። ልክ አሁን እየሄነበት ባለው ብዙ ሌላ ምንም አይደለም። መነሻችን የአማራ ሰፊ ሕዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ሕዝብ ጋር በነፃነት በኩልነት በሰላም እንዲኖር ነው። ፍላጎታችን ማንንም ነው አይደለም የኛ ጥያቄ በራሳችን ሀገር ከሌሎች ህዝቦች ጋር በኩልነት እንኑር ነው። አትኖሩም ነው አትኖሩም ካለ፣ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታን በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉን በዛ ስንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከኛ ጋር መኖርን የሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን። የጋራ ጥላታችን በጋራ መምጣት እንፈልጋለን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 ቀጣይ ተልኮ እየከበደ እየጠነከረ ነው የሚሄደው። ስለዚህ ይህን የጀመራችሁት እየከፈላችሁትን ያለ ነገር በልህ በቁጭት ቀጽሩበት። እንደዛ ከሆነ ሁሉንም እንደምትይዙት ከልምዳቸው አይታችሁታል። ስትገቡ ውስን መሳሪያዎች ነበር። አሁን ግን ነው ስናይፐሮች፣ ዱሽቃዎች መያዝ የሚገባቸውን እያያዛችሁ ነው። ነገ ሌላውን ትጨምረዋለን። ከፊት ያለ መሳሪያ ያንተ ነው። የማንም አይደለም። ይሄን የምታየው ከተወሰነ ጊዜ በኋላ በቁጥጥር ስር የሚገባ ነው። ይህን ለማድረግ በቀላል ኪሳራ ግን ለማድረግ እነዚህን ዕንቁ የአማራ ልጆች ወደ ተሻለ ነገር ለማሻገር መሪዎቹ ሁላችሁም ነቅታችሁ በርታችሁ መስራት ላለው አመሰግናለሁ።